የሰማውን ነገር ሁሉ ማውራቱና መናገሩ ለውሸታምነቱ በቂ እኮ ነው ያሉት ረሱል ስ ሰለም ለአንድ ሰው ውሸታምነት። ኢዘን ምን ያክሎቻችን ጥንቃቄ እያደረግን ነው? ከዚህ ችግር ውስጥ ምን ያህሎቻችን? አለ አለም ላይ ላለው ችግር በአሁኑ ሰዓት ላይ ሰው እርስ በርስ እየተከፋፈለ በዘር እየተጣላ አላግባብ በሆኑ ነገሮች እየተጋደለ ሰው ማህበረሰብ በሚፈጥረው እኮ ችግር ነው፣ ምላስ በምታወጣው ወሬ እኮ ነው። ኢሻአ በማህበረሰብ ውስጥ በሚነዞ አላግባብ በሆኑ ወሬዎች እኮ ነው ሰው ህይወት እስኪመጥፋት ጦርነት እስከ መነሳት እየደረሰ ያለው። አረቦች የሚሉት ነገር አለ፣ መብደው ልሐርብ ከላም ነው ይላሉ የጦርነት መጀመሪያ ንግግር ነው ይላሉ። የሚጀመረው ከንግግር ነው፣ መወራወር ይጀመራል፣ የተለያየ ነገር ይነሳል። እችን እቺ ምላስ መጠበቅ ከቻለች ብዙ ነገር ትጠብቃለች። ለአንድ ሰው ኢማን መገለጫ እኮ ነው ያሉት ረሱል ሰለዋት ላሂ አለይሂ ወሰላም። የአንድ ሰው ኢማን መገለጫው አንዱ ምንድን ነው? ምላስን መሰብሰብ እኮ ነው። ምላሱ የተሰበሰበ ሰው ምላሱ የተያዘ ሰው ለአማኝነቱ አንዱ መገለጫ ነው። ጥብቅነት አለ ማለት ነው። ጥብቅነት አለ ነቢ ስ ሰለም እድምኑ ሊ ሲተ ሚን አንፉሲኩም አድሚለኩ ልጀና በሚለው ሓዲሳቸው ላይ ስድስት ነገሮችን ቃል ግቡልኝ እኔ ደግሞ በጀነት ቃል ገባላችኋለሁ ብለው ከተናገሯቸው ነገር አንዱ ምላሳችሁን ጠብቁ ነው። ወይም ደግሞ ስዱቁ ቢማሐደስቱ በምታወሩት ነገር እውነትን ብቻ ተናገሩ፣ ሀቅን ብቻ፣ አላህ ዘንድ ብቻ የሚያቃረብን ነገር ተናገሩ። ከዛ ውጭ ግን ተጠበቁት ተጠንቀቁት ነው ረሱል አሚን ምን ያህሎቻችን ከዚህ ችግር መዳን ችለናል ዛሬ ቤት እየፈረሰ ነው ትዳር ለአደጋ እየተጋለጠ ነው በምን በወሬ በማላ በማይጠቅሙ ሰዎች አላግባብ በሚፈጥሯቸው ሹባሃዎች ብዥታዎች የተለያዩ ሀሳቦች እነዚህ ነገሮች ሁሉም ሰው ጥንቃቄ ሊያደርግባቸው ይገባል ለሚን አንድ ዲናችን መለኪያ ነው ሁለት ኢማናችን ማያ ነው ሶስተኛ ደረጃ ደግሞ አኸራችን አላህ ጋር በሚኖረን ጉዳይ ውስጥ የምንጠየቅበት ወይም የምንከስርበት ጉዳይ ስለሆነ ዛሬ ላይ ቆም እንበል እስቲ ስንቶቻችን ዛሬ ያወራነውን ወሬ ዛሬ የተናገር የተናገርነውን ንግግር በትክክል አስበን የተናገር ነው በትክክል እጠቀምበታለሁ እጎዳበታለሁ ብለን ነው ያወራነው። ይህንን ሀሳብ ማሰብ ካልቻልን ሁሉ ነገራችንን ሊያጠፋብን ይችላል። እኔም ዛሬ አደራን ብላችሁ ወንድሞቼ፣ ከራስ የጀምር የራሳችንን እንመልከት እስቲ እንጀምር እንጀምረው። ዛሬ መቼም አንድ ሰው ያሉበትን ችግሮች አውቆ ከችግር መፍትሄ ለመዳን እንቅስቃሴ መጀመር ነው ትልቁ ኹጧ የሚባለው ተውበት እኮ ነው፣ ሌላ አይደለም። ሰው ያሰራውን ስራ ያጠፋውን ጥፋት ተመልክቶ ለዚህ ነው እኮ አንተ ሰው ጋር ያደረስከው ነገር ነቢዩ መሐመድ ሰላት ላ ሰለምን አስቡት። በነቢዩ ቤት ላይ እናታችን አይሻ ስም ጠፍቷል አይደለም? እናታችን አይሻ እኮ በዚና ተህም ተደረጋለች በዚና ተጠርጥራለች። የነቢዩን ሚስት ምንድነ? ይህን ያመጣው ወሬ የወሬው ክብደትና ኃይለኝነት ነቢ ስ ለምን እስከ ማለት ደረጃ ድረስ ነው የደረሱት። ነቢዩ ምን ለማለት ይሞክሩ ነበር? ወላሂ ከቤተሰቦች ኸይር እንጂ አላውቅም እያሉ ረሱሉ አሚን ሰለም ቤተሰባቸውን ይከላከሉ ነበር። አይሻን የመሰለች ጥብቅ ሴት የዛ ታላቅ ሰው ልጃች ሙሚን የሙሚኖች እናት የነበሩ እናታችን በዚህ ሲጠረጠሩ የነገሩ ክብደት ግን በኋላ ምን ደረጃ ደርሰው ነበር? የወሬው አደገኝነት ምን ደረጃ ደረሰ? ከነገሩ መብዛት ነቢዩ ወደ ማመን ደረጃ የደረሱበት ሁኔታ ነበር። ምንድን ያሉት እንደው እናታችን አይሻ ቤት ሄደው አይሻ ይህን ተግባር በእርግጥ ፈጽመሽው ከሆነ አላህ ይቅርታ ጠይቂ፣ ካልፈጽምሽው ደሞ አላህ አንቺን ንጽህና ያቃልና በቃ ወደ ቤትሽ ተመለሽ ታይዋሏት። በቃ ወደ ማመን የሚመስል ስያሜ እንዲህ ያ ረሱላላህ እርሶም ሰዎች የሚሉትን ነገር ተቀብለዋል ማለት ነው። ወላሂ ያን ጊዜ ነው እናታችን አይሻ እንግዲህ ኩላሊቴ እስኪፈርጥ ድረስ አላህን እየለመንኩ ያለቀስኩት በጣም ወደ አላህ ለመቃረብ ጥረት ያደረግኩት ትላለች አላህ በዚህ ጉዳይ እንዲምራቸው መፍትሄ እንዲያመጣላቸው አላህ ንጽህናቸውን ከሰማይ እንዲያወጣላቸው፣ አላህም አወረደ እነ ለነ ጃ ብፍኪ ስበቱን ሚንኩም ላ ታሰቡ ሸሩን ለኩም በልሆ ይሩ ኩም እነዛ በኢፍክ በወሬ የሐሰት ወሬ በመንዛት በእናንተ ላይ የመጡት ከእናንተ የሆኑ ሰዎች ናቸው፣ ሩቅ አይደሉም። ነገር ግን ይዘውት የመጡት ወሬ አደገኝነትን ክብደትን እያሳየ የአላህ ቁርአን አወረደበት የነዛ ሰዎችንም አስከፊ መጨረሻ ገለጸበት። በዚህ ቁርአን አያት ላይ ይዘን ጥንቃቄ እንድናደርግ ሰዎች ዝም ብለን እንዳናወራ ያመጣልን እንዳንናገር እንደ ልባችን ልቅ እንዳንሆን ገደብ እንዲኖረን ስለዚህ ነው ማህበረሰባችን ውስጥ ያለውን ችግር ትልቁ በተለኛ ማህበረ ማህበረሰብ አብዛኛው ሰው ስራ ፈት በሆነበት ማህበረሰብ ውስጥ ስራ የሚሰራው ውስጥ ነው። ደግሞ ምን ስራ እኛ ለብዙ ለግግርና ለብዙ ግንኙነት ተጋላጭ የሚያደርገን ማህበረሰብ መራቡ ዓለም ላይ ብዙ ጊዜ ሁሉ ነገር ቁጥብ ነው። ሰው እንደ ልቦ የሚያበራበት ተጨባጭ አይደለም። ሰው እና የሰው ግንኙነቱም በጣም ልቅ አይደለም። ሁሉ ነገር ገደብ ስላሉ እኛ ጋር ስንመጣ ግን ከዛ በተቃራኒ ነው። ስለዚህ እንገናኛለን። ስንገናኝ ደግሞ ዝም ብለን ማውራት ነው። የምናውራቸው ወሬዎች ደግሞ ልቅ ናቸው። ምንድን ነው የምንፈልገው፣ በትክክል ምንድን ነው የምናስበው ብለን አይደለም የምናውራቸው። ቅድም ነቢ ስ ላይ እንደገለጹት

አላህ ቆጥሮታል፣ እነሱ ዘንግተውታል። የሚለው ቁር አያት አንስተው እያለቀሱ ራሳቸውን ስተው ነው የወደቁት። አላህ ቆጥሮታል፣ አናስበውም። አላህ መዝግቦታል፣ እስትግፋርም አልጠየቅንበትም፣ ይቅርታም አላልነውም። በአቡ ሁረይራ ሀዲስ የሚታወቅ ሀዲስ አለ አደለ ነቢ ሷል ሰለም ካለፉት ህዝቦች አንዱ የአንድን ሰው ወንጀል ክፋት የተመለከተ ሰው ሰውየው በጣም መጥፎ ሰው ነበሩ ወይም ደግሞ ባህሪውም ስራውም ተግባሩ እንግዲህ በተለያየ አይነት መልኩ ሊገለጽ የሚችል ሰው ነው። የዚህን ሰው የተመለከተ አንድ ሰው ሰውየው ሲሞት ወላሂ ይህን ሰው አላህ አይምረውም ብሎ ማለ።